ፎሪ የምነሳለው ምግብ ኮክ አደርጋለው ፓክ አደርጋለው፣ ሻወር ገባለው። ከዛ ልብሴን ቀይሬ የልጆቼን ደግሞ ልብስ ቀይሬ ስራ ሄዳለሁ። እነሱን ድሮፕ ታደርጊያለሽ? ያ ራቃጥታ ትሄዱ። ልጆቹን ድሮፕ እናደርጋለን። ያ እናም ቤታን እኮ እየሰደብኳት አይደለም። አሁን እኮ ቤታን ለምንድን ነው የምሰብራት? ከዛም አንዱን ልጅ ቤቢሲተር ኮኮን ቤቢስተር ጋር ጁጁ ና ቡባን ደግሞ ትምህርት ቤት ዲኬር ድሮፕ አድርጌ ወደ ስራ ደግሞ እየከነፍኩኝ አየር ላይ አየር ላይ እኔ የትራፊክ ትኬቴ ላስት ዊክ ኢቨን አምስት መቶ ምናምን ብር ከፍ እያሉ ትራፊክ ትኬቴ እልል ያለ ትኬት ነው ያለብኝ። ስራ ስምንት ሰዓት ተኩል ቆይተን ወደ የትኖ ሩጫውን ደግሞ ወደ ልጅ ልጆች ልጅ ስብሰባ ማለት ነው ልጆቻችንን መልቀም እንሮጣለን። ከዛ እቤት እንገባለን። እራት ልጆች እናበላለን። መታጠብ ያለበት ይታጠባል። መጠረግ ያለበት ይጠራረጋል። ከዛም በኋላ ላልጋ መሻቻቸዋለሁ ምናምን። ከዛ ምንም ህይወቴ እንደተደላደለ እናንተ ጋር ተኳኩዬ እመጣለሁ። እና ቤታዬ፣ ያንቺ ስቲ ቀን ምን ምንድን ነው የምታረጊው? ከእንቅልፍሽ ትነሻለሽ። ከዛስ ምንድን ነው የምታረጊው?

እናቶችን ቁጥር ልጻፍላችሁ የቤታ ቁጥር ልጻፍላችሁ፣ አይንዬ ቴንክ ዩ ቁጥር ልጻፍላችሁ ወይ መጡ ቁጥር ልጻፍላችሁ ወይ ልጻፍላችሁ ወይ፣ አርፋችሁ ቁጭ በሉ። ከዛ ኃላፊነትሽ ምንድን ነው ኃላፊነት? ቢኮዝ ወፍራም ነሽ? ውፍረቷ ነው። አትሊስት እኔ ራሴን የተቀበልኩ ሴት ነኝ። እውነቴን ነው። እኔ ለማንም ራሴን ሞዲፋይ ማላረግ ሴት ነኝ። ለማንም ሰው ዘ ባይ ዘ ወይ ትንሽ ልጅ አይደለችም። ቤት ነው። ሆነስትሊ ሺ ኢዝ ላይክ ትዌንቲ ናይን ትዌንቲ ኤት። ቡባን የወለድኩበትን ቤት ማለት ነው ሰው ትንሽ ልጅ አለች። ስለዚህ ይሄ ባዲ እንትንን መናገር ያልተቆራረጠ ሰው ቢነግረኝ፣ ለመክሳት ዳያቤቲክ ሜዲኬሽንን ያልወሰደ ሰው ቢነግረኝ፣ እውነቴ ነው። አባቭ ኤንድ ቢዮንድ ሰው ፊት ፕሬዘንተብል ሆኖ ለመቅረብ ሰው ፊት ሞገስ እንዲኖረው አባቤን ቢዮንድ ያለ ሄደ ሰው ቢነግረኝ ደስ ይለኛል። እኔ ልጆች እናት ነኝ። እኔ ልጆች እናት ነኝ። ጥል አይደለም፣ ኦነስሊ ነው፣ ምክር ነው። ምን መሰላችሁ? እናቶችን ባዲሽ የማድረግ እስናሮኬ ስፔሻሊ፣ እናት ያልሆናችሁ ሴቶች፣ እናቶችን ባዲሽ የማድረግ እስናሮኬ። ወፍራም ነኝ፣ አብሶሉትሊ ወፍራም ነኝ፣ ድብን ያልኩ ወፍራም ነኝ። ቀጭን ስለሆንሽ ወንድ አይፈልግሽም፣ ስለወፈርሽ ደግሞ ወንድ አይጠላሽም። ጀሶኝ ነው ጀሶኝ ነው። በእውነት እኔ ብር ቢኖረኝ ቢቤል ታሚታክ ኖዝ ጃብ ሊፕ ጃብ አገጭ ጃብ ምናምን አይታየኝም። ሶስት ልጅ ኮሌጅ ያልሄዱ ህጻናቶች አሉኝ። ብዙ ነገር ያሳስበኛል የልጆቼ ጉዳይ ፕራዮሪቲ ልዩነቱን አየሽው አይደል? ፕራዮሪቲ ልዩነቱን። ሰው እራሱን እንዴት መቀበል ያቅቷል? እግዚአብሔር የሰጠሽን ይሄ ፐርፌክት በእኔ ኢሜጅ ነው የሰራሁሽ፣ መስታወት እራሴን እያየሁ ነው የሰራሁሽ፣ በእኔ ኢሜጅ ነው የሰራሁሽ፣ በቃ የእኔ ሀይ ኮፒ ነሽ ብሎ እግዚአብሔር ክሬት ሲያደርግሽ፣ ኖ ጋድ አይ ዶን ወንድስ ምን ብሎ ጡት መቆረጥ ሆድ መቆረጥ፣ አፍንጫን መቆረጥ፣ የላይኛውን ከንፈር ማስገልበጥ፣ አገጭን ፖይንቲ ማድረግ አትና ኔሰሰሪ ለማ ለማ ለነዚህ መሀይም ፎሎወሮች መሀይሞች፣ እንደፈለጉ ነው የሚነዱሽ። በነገርሽ ላይ ወዳታለሁ ቤታን፣ በእውነት በጣም ወዳታለሁ። ለምን የዋናት ግን ማን እነዚህ መሀይም እነ ነፍጠኛ ማናቸው? ደግሞ ስማቸው ንገሩኝ። በቤት እንመቀ ነው፣ ለምድ እንመቀ ነው። እኔ ስራ አለኝ፣ ልጆች አሉኝ፣ ኮንፊደንስ አለኝ። ራሴን ወዳለው ራሴን ወዳለው። ሌላ ነገሮችን ደግሞ አልነግራችሁ። በጣም ደስተኛ ነ፣ ሜንታሊ አሞኬ፣ ሜንታሊ ራሴን በመስታወት ሳይ ውብና ድንቅ ተደርጌ ተፈጥሬያለሁ ብዬ ማስብ ነኝ። እስከ አጭር ቁመቴ፣ እስከ አጭር አንገቴ፣ እስከ ድብልብል ሰውነቴ፣ እስከ አራት ደረጃ ቦርጬ እግዚአብሔር ውብና ድንቅ አድርጎ ፈጥሮኛል ብዬ ማመን ሴት ነኝ። ኦኬ ለምንድን ነው ንገሩኝ? እስኪ ንገሩኝ። እሳት ላይ ጠድ ተጥጄ እኔ እዚህ ብር አላገኝም። ሰው ትጋተ ተሰዳድቤ ሰውን ሰድቤ ተገፋፍቼ ተወራርጄ እናት ሕፃናት ልጅ ማህበረሰብ ተሳድቤ ገንዘብ አላገኝም። እሳት ደባለውም ብዬ አልፎክርም።

እኔ ምንም አይነት በነፊት ሞስድ ሴት አይደለሁም። ምንም አይነት በነፊት የቤትታ ቁመና ፓፓ ይህንም ቁመና ያስጠላም። በነገራችሁ ላይ ትንሽ መክሳት ነው ያለብኝ፣ ጌታን ትንሽ መክሳት ነው ያለብኝ። ቤትታ በኤልሻዳይ ትቀናለች፣ ኤልሻዳይ ቤትታን ትንቃታለች በሚደንቅ ሁኔታ። እኔ ለምን እንደሆነ አላውቅም። ልሻዳይ ተስቀኛለች፣ ስራ ሁሉ ያስቀኛ መርዝ ናት ልጅቷ ኤልሻዳይ። አደርገኛ ነ ግን ምንድን ነው እነ ኤልሻዳይ ግሩፖች የገቢ ምንጫቸው ቤታ ናት። ይደብራል፣ ግን ገብታቸል። አሁን አንዳንድ ሰው እናንተን ሰድቦ ገንዘብ ሜክ ሲያደርግ አይደብርም። አንዳንዴም በረከት ነው ማለት እንኳን። አሞግሶኝ፣ ሰድቦኝ እንኳን ምግብን ስላበሏቸው እግዚአብሔርን አመስገኝ። ቤታዬ ግን ሲደብራቸው ምናምን ኤልሻዳይ ትነሳና ተወጋሻለች። አንድ ሳምንት እጨዋያለች። አደገኛ ናት፣ ልጅ አደገኛ ናት። ኤልሻዳይ የሚችላት የለም። ለምን እንደሆነ ታውቃላችሁ ነው አረ፣ አይደለችም ቆንጅዬዋ። ጎጃሚው አታቂያቱም። እንደው የቤታን በጎቻ አቅፋችን ሰሞን ፎቶ እየተነሳች ነው። ቆንጅዬዋ በጣም ቆንጆ ናት። የኤልሹ ሞገሷ አለመሳደቧ ነው። ኤልሻዳይ ተሳዳቢ ብትሆን ሰው አያከብራትም ነበር፣ እኔም አላከብራትም ነበር። ሞገሷ ፓወሮ አለመሳደቧ ነው፣ አለመሳደቧ ምንም ነገር ብትል ሁሌ አሸናፊ ናት። አሁን ቤታና ኤልሻዳይ ቢሰዳደቡ ወይም አሽሙር ቢነጋገሩ ሁሌ ኤልሻዳይ አሸናፊ ናት። ምክንያቱም ስለማትሳደብ ሁሌም አሸናፊ ናት። ሁሌም አሸናፊ ኤልሻዳይ ዝም ብላ ታሸንፋቸዋለች። እግዚአብሔር ምስክሬ ነው። ኤልሻዳይ ዝም ብላ ታሸንፋቸዋለች። ዝም ብላ ቢኮዝ አትሳደብማ። ስለማትሳ አለመሳደብ በነገራችሁ ላይ ያስከብራል። አለመሳደብ ያስከብራል። አለመሳደብ መሳደብ ያዋርዳል። ባይዘው አሁን እኔ ትናንትና ወዲያ ምናምን ነው ስሰማ ግጠሙኝ ግጠሙኝ ግጠሙኝ ሲል አንዳንድ ሰዎች ሰምቼ ምንድነው ግጠሙኝ ስድብ ስድብ እንጋጣ ኤልሻዳይ ትችላለች፣ ቀላል ትችላለች። እንደ ኤልሳዳይ ማንንም የማሸነፍ ብቃት አላት። እኔ ራሱ ቆዳይን ጠንካሯን ልታስለቅሰኝ ትችላለች። ጀሶይ ነው አደገኛ ልጅ ናት። ኤልሻዳይ አደገኛ ልጅ ናት። ለምን አትሳደበም? አሁን ተሳዳቢ ብትሆን ምናምን፣ እኔም ሪስፔክት አላረጋትም። አሽሙረኛ ናት። ታዲያ እኮ ጥበብ እኮ ነ ጥበብ ነው። በዚህ ስቲ ተጠበቡ ስቲ፣ አሽሙረኛ ስቲ ሆኑ። እና ቤታ፣ እኔ አላይሽም በነገርሽ ላይ፣ እኔ ላይፍሽ ላይ መጥቼ ቁጭ ብዬ አልሰማሽም። ቁጭ ብዬ አሁን አንቺን አልሰማም፣ ዲቦረን አልሰማም። ብሎክ ብታረጉኝ ምን ብታረጉኝ አልጠቀምም፣ አልጎዳም

ሌላ ምንም አልልሽ ማለት ድሮም ልጆችን ሰድበሽ ትችልሻለሁ። አሁን የኔ ድሮ ሰውነቴ ባይዘው በጣም ቆንጆ ነበርኩኝ፣ በጣም ቆንጆ ነበርኩኝ ከምላችሁ በላይ። አሁን ሰው አይቶኝ ምናምን ሊሊዬ የሚሉኝ ሰዎች አሉ። ግን ይሄ ነው ቆንጆ የነበርኩኝ ህይወት። እናትነት ምናምን ሙድ ይዞብኛል። ግን ኢትስ ኦኬ ሁሉ ነገር በጊዜው ነው የሚሆነው ሁሉም ጊዜ አለው። ለማማር ጊዜ አለው። እናት ለመሆን ጊዜ አለው። ለሁሉም ይህ ይሄኛው ደግሞ ጊዜው ነው። በቃ እናት መሆን ላይ በሶስት አመት ሶስት ልጅ ነው የወለድኩት። አነ ጋይስ እንዴ በሶስት አመት ሶስት ልጅ እርጉዞኝ ነው። ሲንግል ማሚ ሆንኩት። ቤታዬ ይሄን ሀንድል ታረጊያለሽ። የቲክቶክ ስድብን እኮ ሀንድል ማረጋቀጥሽ እኮ ስትንጨረጨሪ የምትውይ እኮ ነሽ። ኢማጂን እንግዲህ የሶስት ልጅ ይዘሽ ሁለት ልጅ ይዘሽ ሶስተኛ ልጅ ሆዲሽ ውስጥ ተሸክመሽ ሲንግል ማም መሆንን ደግሞ አስቢ። እንደኔ ጠንካራ ሰው የለም በምድር ላይ ንኪ ህውዬ እና ማም እናት እንደኔ አይነት እናት ደግሞ ባዲሼም አትደረግም። ባዲሼም ደግሞ ቢያረገኝ ያልተቆራረጠ ሰው ገብቷቸዋል። እራሱን ሞዲፋይድ ያላረገ ሰው እራሱን እዛ ጠረጴዛ ላይ ተኝቶ በቢላ ተቆራርጦ ራሱን ሞዲፋይድ ያደረገ ሰው እሱ መቶ ኔም ባዲ ሼም ያርገኝ። ናት ዩ ቤት አየ ቢኮዝ አንቺ የግል ህይወትሽን ራሱ ማኔጅ ማድረግ ያቃትሽ ኢሞሽንሽን ከአንደበትሽ የሚወጣውን ምናምን ማኔጅ ማድረግ ያቃትሽ ነው። እኔ አውስ ሰው ፕራውድ ኦፍ ዩ ሆነስትሊ፣ እችን ሰሞን እየተሳደብሽ አይደለም። ጉድ ጃብ ምናምን። እንደ ድሮ የድሮ ቤታ የለችም፣ ተቀብራለች። ፊኔራል ሰርቪስ ብቻ ነው የጎደለው እንጂ የለችም። በቃ እያደግሽ ነው። ዩቱብሽ ደግሞ ያው ሰፖርቲቭ ዩቱብ ላይ እንድታሸንፍ ይፈልጋሉ። ዩቱብ ላይ እንደ ቤታ ግን ምንድን ነው፣ ምን መሰለሽ? ቤታ አሁን የተቸገርሽው እረዳሻለሁ። ሌሎች ተሳዳቢዎችም እንደዚህ ሆነው አይቻቸዋሉ። ሁሌ አሸናፊ ስትሆኝ በስድብ ሁሌ አሸናፊ ስትሆኝ ሁሌ በቃ ኢንቲሚዴት ማድረግ ምናምን ምናምን ሊቀጥል ይገባል ነው? አንዳንዴ የተሸነፊ ሆነስ አሁን እዚህ አፕ ላይ ሁሌ ተሳዳቢ የሆኑ ተራጋጭ የሆኑ ሰዎች ሁሌ መሳደብን ይፈልጋሉ። ኢቨን እነሱ ራሱ ሮንግ ቢሆኑም መሳደብን ይፈልጋሉ። ምክንያቱም ዳት ዜር ፐርሶና ክሬት ያደረጉት እኔ ረግጥሻለሁ ምናምን ምናምን። እንደ ተሳዳቢ ፈሪ ሽንታም የለም። እዚህ አፕላይ እንደ ተሳዳቢ ቤተን ማሞግሳት ፎር ሪዝን ነው። ለምንድን ነው ማላሞግሳት? ማነሽ እሉ የምትባዩ? ለምንድን ነው ማላሞግሳት? አሞግሻታለሁ። እድገቷን ወድጄላታለሁ። ቤታ የዛሬ ሁለት አመቷ ቤታ አሁን አለች የለችም። አድጋለች። ማቹር እየሆነች ነው። እንደ ድሮ አትሳደምም። ይሄ ዘግነን ያለ ስድቦች ዲቃላሽ ምናምን ምናምን አትልም አትልም። አሁ ወደ ማቹሪቲ እየመጣች ነው። የስ ዩቱብ ላይ ደግሞ እያሸነፈች ነው። እንድታሸንፍ ራሱን ይፈልጋሉ። እንድታሸንፍ ፈልጋሉ ከከሳች በኋላ ጨዋታ ጠፍቶባታል። ያ ከነ ገና ብዙ ሰው ምን ይናካታል። ኤቭሪ ወርድ ልቦስ ውስጥ ተከታለች። አሁን ትናንትና ስለ ቢቢኤል ራሱ ሰውነታቸው ይገማል እያሉ ምናምን ስትልም ሰማዋት እና ኤቭሪ ወር ፈርስት ኦፍ ኦል ቤታ፣ አንቺ የምትሰደቢበትን ቪዲዮ የሚልክልሽ ሰው ጠላትሽ ነው። ባለፈው መክሬሻለሁ። እኔ ምልሽም ብሰሚ የት በደረሽ። ጌታ ምስክሬ ነው። እኔ ራሴን እንዴት መሰለሽ ሰላሜን የምጠብቀው ቪዲዮ የሚልኩልኝን ሰዎች እስፔሻሊ የረገጣ ምናምን ቪዲዮ የሚልኩልኝን ሰዎች ይሄ ስረገጥ ኔ ላይቭ እዚህ እየተረገጥሽ ነው የሚሉኝን ሰዎች እቦልካለሁ። ሰላም የሚያመጣልኝን ሰው ብቻ ነው ኪፕ ማድረገው፣ አናገረውም ሰላም እኔ ጋር እኔ ጋር ሲያመጡ ፖዚቲቭ ኢነርጂ ሰላም ከፌስቡክ ድሮ ማለት ነው የሆነች ቅንቅና ማለች ከፌስቡክ እስክሪን ሻት አድርገው በቴሌግራም ይልኩልኛል። እንዲህ ያሉሽ ፌስቡክ ላይ ፌስቡክን ያለውት እኔ ፌስቡክን እኔ ከየርኩኝ አንድ ዓመት አልፎኛል። ከፌስቡክ ላይ ስክሪንሻት አድርጎ ፌስቡክ ላይ እየተሰደብሽ ነው። ገብታችኋል? እነዚህ አይነት ሰዎች እነዚህ አይነት ሰዎች ወዷችሁ አይደሉም፣ አይደሉም ወዷችሁ አይደሉም፣ የሚጠሏችሁ ሰዎች ናቸው፣ ሰላማችሁን ሊነጥቋችሁ የሚፈልጉ። በቃ ከልጆች ጋር እየተጫወትኩ ነበረ፣ እንዲህ አይነት ነገር ሳይ ምናምን ይረብሸኛል ሰው ለእኔ ጋር የሚያመጡትን ማናገራቸውን ሰዎች እኔ ጋር ሰላም የሚያመጡትን ሰዎች ነው። ዲቦራዝ ዋን ኦፍ ተም ምንድን ነው የቤታ የፍሬንድሽፕ ሰርክል። እሷ እዛ ሰርክል ውስጥ ትሳደባለች፣ ትናገራለች። ሌሎቹ ዝም ብሎ ነው የሚሰማት። አሁን እነ ኪድም አድርገዋል፣ እነ ኤልሻዳይም አድርገዋል። እነ ማናት ች ደግሞ እቺ ሄለን የምትባለዋል እሷም አድርገዋል። አሁን ደግሞ ዲቦራ አታነካኪኝ፣ ታይ ታይ ነው የምትለው። ቤታ ነው የምትሳደበው ይሄ ደግሞ ሀይኮይንዬ ይሄ ደግሞ አይጠቅምሽም፣ አይጠቅምሽም ቤታ በእውነት አይጠቅምሽም። ማንም ያበሽቅሽ ልጅ አትሁኝ። ለሁሉም ደግሞ መልስ ሰጥሽ ትችይዋለሽ ሆኖ ለሁሉም ነገር እኚህ በግ መሀይም ፎሎወሮችሽ ያጨልሉሻል፣ በቅርቡ ያሳብዱሻል፣ በእውነት የሚጽፉላትን ሁሉ አንብባ መመለስ አለብሽ ወይ? ነው ጥያቄ እኮ ቤታ፣ የሚጽፉልሽን ሁሉ አንብበሽ መመለስ አለብሽ ወይ? ቀጥሎ ደግሞ ስሜ እንቁርቲ አይደለም። ለምንድን ነው እንቁርቲ የምትይኝ? ሰበን አፕ አንቺን ብልሽ ደስ ይልሻል? መሃይም፣ ኮንፊደንስ ለስ፣ ማኔከን፣ ማይክል ጃክሰን እንደዚህ አይነት ስሞችን ብጠራሽ ደስ ይልሻል ወይ? ለምንድን ነው እንቁርቲ ብለሽ የምትጠሪኝ? ስሜ ነው ተነርጬ አይደለም። በነገራችሁ ላይ እሉዬ ቻዩ እሉ አዎ፣ ይቅርብሽ። እውነት ኖ ዮናስ ሙሉ ላይ ነው። ለሁሉም ብራንድ ይሰጣል። ለእሷም ሰበናፕ ብሎ አውጥቶላታል። እንደዛ ነው። የኔ ስም አደል የኔ ስም አደለም፣ ዮናስ ሙሉ ነው። ስምህን ስማችሁን ሲያጠፋ ስም ይሰጣል። ጂጂ ኪያን ገንዳ ብሎ አወጣላት። ሲታረቁ ጂጂኮ ይላታል፣ ሲጣሉ ገንዳ ይላታል። አሁን ደግሞ ቱና ይላታል። ሰው ሀፍቱ ሪስፔክት ቤት እኔ አሁንም ዩቱብ ላይ እንድታሸንፊ እፈልጋለሁ። ዩቱብ ላይ እያሸነፍሽ ነው። አምሮት ኢንፎዩ ጉርጃብ በእውነት በጣም ዩቱብ ላይ ቤታ እንድታሸንፍ፣ ከቤታ በላይ እኔ የምፈልገው እናቴ እትሙት እንታሸንፍ እፈልጋለሁ። ከቤታ በላይ እኔ እፈልጋለሁ ዩቱብ ላይ እንድታሸንፍ። ግን ምንድነው እዚህ ቲክቶክ ላይ እነዚህ መሀይም በግ ተከታዮችሽ ኤቭሪ ኮመንትን እያነበብሽ ዩዶን ሀፍ ቱ ኢንሰልት ኤቨሪባድ። ከእንደገና ሰውን እሳደባለሁ ብለሽ ኢንቲሚዴት ልታረግ አይገባም። ውርደት ነው። ትልቅ ልጅ ነሽ አንቺ፣ አሁን ትልቅ ልጅ ነሽ፣ ትልቅ ልጅ ነሽ እኮ አሁን። እኮ እናቶቻችን ቢሆን ዘመን እኮ ቢሆን እኔ በንቺ እድሜ እኮ ማ ስንት ልጅ አምስት ልጅ ወልዳ እያሳደገች ነው። አምስት ልጅ አምስት ፐርሰናሊቲ እንዲል እያደረገች ነው። እና ዩቱብ ላይ እንድታሸንፍ የምፈልገው ዩቱብ እንትኑ ኮንተንቱ፣ ቢዝነሱ፣ ይሄ ኢንተርቴንመንት ቢዝነሱ የተቆጣጠሩ ሶስት ሰዎች ናቸው። ሶስት ሰዎች ናቸው። ከነሱ ሌላ ሌላ ሰው የለም። ስለዚህ ቤታ አይ ዋንት ዩ ቱ ዊን ኦን ዩቱብ ኢላይፍም ህይወትን ራሱ እንድታሸንፍ ይፈልጋሉ። በነገርሽ ላይ እኔ እንደዚህ ክፉ አይደለሁም፣ ምናምን እንደሌላው ደሜነሽ አጥንቴነሽ ምናምን ብዬ ምናምን አላዋረድሽ ኦኬ ያ አትሰንድ ኦፍ ዘዴ። ሁለታችንም ኢትዮጵያውያኖች ነን፣ ሁለታችንም ሴቶች ነን። ኦኬ ስለዚህ ባንቺ መዋረድ እኔ አልከብርም? ዩቲዩብ ላይ እንድታሸንፍ ይፈልጋሉ፣ ህይወትን እንድታሸንፍ በቃ አንቺ አንደኛ እንድትሆኝ ይፈልጋሉ። ግን ምንድነው አይ ወንቹ ቱ ሃቭ ኮንፊደንስ። ለሁሉም ሰው መልስ አይመለስም፣ ለሁሉም ነገር መልስ አይመለስም። ኢንስቴድ ኦፍ ላይክ ዩ ኖ ላይቭ ላይ እንትን ብለሽ እንትን ከምትይ በውስጥ ነገሮችሽን ብትጨርሺ ምናምን ኮንተንት የሚቀርጽልሽን ሰው አዘጋጂ። እነዚህ መሀይም የከበቡሽን ከጉቺ ሌላ ሌላው እንዳለ መሀይማኖች ናቸው። መሀይማን አሁን እንደው ነፍጠኛ የምትባለው እንደ አንቺን እንደው ጣዖት አድርጋ ሜታየ ምናምን ብላ ስለምታለቅ ስኖ እንጂ ምን አባቷ ትጠቅምሻለች ነፍጠኛን ምናምን ብትባሏ ቃል አቀባይሽ እንደዚህ አይነቶቹን ሰብስበሽ ማለት ነው። አንቺን የጠላ ቤት ወሬ ብቻ እንድታወሪ አድርጎሻል። እግዚአብሔር ምስክሬ ነው። የጠላ ቤት ወሬ በቃ ከፍ ሊል አልቻልም። ኮንተንት ቲክቶክ ላይ ዩቱብ ላይ ዩዱን ጉጃብ በነገርሽ ላይ ሌቭል ሽምናት ያችኛዋ እና ከፍ ሊል አልቻለም። በቃ እነዚህ ነ የመንደር ወሬ ነው የሚያወሩት። እነዚህ በጣም ነው የሚደብሩኝ። ስለዚህ ኮንተንሽን ከፍ አድርጊ። ይዶን ሀፍቱ ባኬን ፎርስ ከሁሉም ጋር ምናምን። በነገርሽ ላይ አንቺ ሁሌ ሰውን አዋራጅ ልትሆኝ አይገባም፣ ቢኮስ ከአንቺ በላይ የሚያዋርድሽ ይመጣል።